በክረምቱ መጀመሪያ በሰኔ አጋማሽ ሰማዩ ሲጠቁር የሚታወሰን ጥቁር ታሪክ አለ። የሰኔ 15 1980 የሐውዜን የቦምብ ድብደባ። በጠቆረ የክረምት ሰማይ ላይ ሞት ተሸክመው የሚያንዣብቡ አውሮፕላኖች ከዛሬ 37 ዓመት በፊት እየተመላለሱ ለስድስት ሰዓታት የሐውዜንን ገበያ በቦምብ ደብድበውት ነበር። ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የየም ነበር መሰናዷችን የሐውዜንን ጭፍጨፋ እናስታውሳለን በቦምብ ድብደባው የሞቱትንም ንጹሐን እናስባለን ይህን ጭፍጨፋ ከፈጸመው የደርግ መንግሥት በስተጀርባ ህወሓት እጁ አለ የሚለው ጉዳይ እስከ ዛሬ አከራካሪ ሆኖ የዘለቀ ጉዳይ ነው። እናነሰዋለን ሀሳባችሁን ሐሳባችሁን ግን ኮሜንት ላይ ልታስቀምጡልን ትችላላችሁ። ይህንን መሰናዶ ስናዘጋጅ ታዲያ በዋናነት የምንጠቀመው ግንቦት 20 1983 ኢህአዲግ ስልጣን ከተቆጣጠረ በኋላ በወሩ ሰኔ 1983 ላይ የሀውዜንን ገበያ የቦምብ ድብደባ በዋናነት መርተውታል የሚባሉት በወቅቱ የትግራይ ክፍለ ሀገር አስተዳደር የነበሩት ለገሰ አስፋው በኢትዮጵያ ቴሌቪዥን ቀርቦ ቃለ መጠይቅ ተደርገው ነበረ። እሳቸው ምን አሉ ስለ ሀውዜን ሲጠየቁ የሚለውን እንነግራችኋለን። ከህወሀት የተለዩ የቀድሞ የህወሀት አመራሮች ስለ ሀውዜን ጭፍጨፋ ምን አሉ፣ እንዲሁም ስብሃት ነጋ አቦይ ስብሃትስ ስለ ሀውዜኑ ጭፍጨፋ ምን ተናገሩ የሚለውንም ጨምረን የምንነግራችሁ ይሆናል። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አሳዛኙ የሐውዜን ጭፍጨፋ ሰኔ 15 1980 ዓ ም በደርግ ዘመን ከተፈጸሙት ጭፍጨፋዎች መካከል ሐውዜን ከተማ ላይ የተደረገው በዘግናኝነቱ ይጠቀሳል። ሰኔ 15 1980 ዓ ም ሰው አገራማን ነው ብሎ ገበያውን እያከናወነ ነበር የውጊያ አውሮፕላኖች መጡ። ሌላ ጊዜ አንዳንድ ቦታዎች ላይ ድብደባ የተለመደ ስለነበር የሀውዜን ህዝብ የተለመደ ተግባሩን በመፈጸም ላይ ነበር። ይህን ጭፍጨፋ ያከናወነው ደርግ መሆኑ የሚታወቅ ቢሆንም ህወሓት የደርግ መንግስትን በማሳጣት የማይገባ የህዝብ ድጋፍ ለማግኘት ሲል ለደርግ መንግስት የተሳሳተ መረጃ ሰጥቷል የሚለው አከራካሪ እንደሆነ ቆይቷል። በዚህ የቦምብ ድብደባ ግን ከ2500 በላይ ንፁሐን አልቀዋል። በደርግ ዘመን ከፍተኛ የሥርዓቱ ባለሥልጣንና የኮሎኔል መንግሥቱ ኃይለማርያም ቀኝ እጅ እንደነበሩ የሚነገርላቸው በወቅቱ የትግራይ ክፍለ ሀገር አስተዳዳሪ የነበሩት ሻምበል ለገሰ አስፋው ሐውዜን ላይ በአውሮፕላን ከተፈጸመ ድብደባ ጋር ለረዥም ጊዜያት ስማቸው ተያይዞ የሚነሳ ሲሆን ክስ ተመስርቶባቸው ከ20 ዓመት እስራት በኋላ በምህረት ተፈተው ከዚያ በኋላም ሕይወታቸው አልፏል። ሻምበል ለገሰ አስፋው ኢህአዲግ አዲስ አበባን ሲቆጣጠር ከሀገር ለመውጣት ሲሞክሩ ከተያዙ በኋላ ለረዥም ዓመታት በእስር ላይ ቆይተው በኋላም ሕይወታቸው አልፏል። 1983 ኢህአዲግ ሥልጣን ከተቆጣጠረ በኋላ ሻምበል ለገሰ አስፋው ሐውዜንን አስደብድበዋል ወይ ተብለው በኢትዮጵያ ቴሌቪዥን ለተጠየቁት ጥያቄ የሰጡትን መልሳውን እነግራችኋለን። በኤርትራ ከ30 ዓመት በላይ በትግራይ ለ17 ዓመታት የዘለቀው ጦርነት በአፍሪካ ምናልባትም ረዥሙ ነው የሚሉት ሻምበል ለገሰ አስፋው ኢትዮጵያን ወደ ኋላ አስቀርቷታል ብዬ አምናለሁ ሲሉ ይገልጻሉ። ከ34 ዓመት በፊት በኢትዮጵያ ቴሌቪዥን ቀርበው ስለ ሀውዜን ድብደባ ሲጠየቁ በሀውዜን ከተማ የደረሰው እልቂት ሲታወስ ዕለቱን ከልብ በመነጭ ሐዘን እናስታውሰዋለን ይላሉ። በተለይ እኔ አስታውሰዋለሁ። 2500 ንጹሐን ሞተዋል ተብሏል። እኛ ግን በሪፖርት ደርሶን የምናውቅ የነበረው 5000 የሚያጠቃ የህወሓት ሰራዊት በቦታው እንደነበረ ነው ብለዋል። ይቀጥላሉ። ሻምበል ለገሰ እኔ በእውነቱ እዚህ ውስጥ የለሁበትም ከሌና ያለበት የሚል ነገር መናገር አልፈልግም። በበላይ አስተዳዳሪነቴ እዛ ክፍለ ሀገር የሚደረገው ነገር ለእኔ ምስጢር አይሆንም፣ የማላውቀው ነገር የለም። ግን እያንዳንዱ ስራ ደግሞ የስራ ክፍል አለው። ለእኔ ሪፖርት ቀርቦልኝ ቦታው ታጣቂዎች ያሉበት ቦታ እንደሆነ ተነግሮኝ በቀረበልኝ ሪፖርት መሰረት እርምጃ እንዲወሰድ መመሪያን የሰጠሁት፣ አፈጻጸሙን ከኔ በታች ያሉ የስራ ክፍሎች የሚያውቁት ነው ሲሉ ተናግረዋል። እንደው የተባሉት ታጣቂዎች ቢኖሩስ እንዴት ሽማግሌና ሕፃናት ባሉበት ገበያ ላይ እንዲያ ያለ እርምጃ ይወሰዳል? ተብሎ ለተጠየቁት ጥያቄ እኔ እንደናንተ ቦታውን አላውቀውም። ባውቆ ኖሮ ምን ያህል ጥሩ ነበረ። ሰፊ ነው፣ ምን ያህል ቤት አለ፣ ምን ያህል ሴት አለ፣ ምን ያህል ወንድ አለ፣ ምንም የማውቀው ነገር አልነበረኝ። እኔ ሪፖርት ነው የማገኘው። ሀውዜን በተደረገ ድብደባ ያለው ምሬት ራሱ አሁን ነው እያየሁት ያለሁት። እውነት ንፁሐን ተገድለው ነበረው የሚለውን ራሱ ወደ ማመኑ የተቃረብኩት ኢህአዲግ ገብቶ ሰራዊቱን ምሬት ሳይ ነው በተረፈ ያ ቦታ ምን ይመስል እንደነበረ አላውቅም። ምናልባት እንግዲህ ወደፊት በቦታው ላይ የበላይ አስተዳደር የመሆን ከሆነ ያኔ ይህንን አስፈጽማለሁ። ስንት ሴት ስንት ወንድ ነበር የሚለውን ማወቅ ነበረብ የሚል ከሆነ ያኔ ወደፊት የበላይ አስተዳደር የመሆን ከሆነ ያኔ አስፈጽማለሁ ሲሉ ተናግረዋል። በመሰረቱ በህወሓትና በመንግሥት መካከል ጦርነት እየተካሄደ ነው ያለው በቦታው ከዚያ ቀደምም ከዚያ በኋላም እንዲህ ያሉ ድብደቦች ተካሄደው ነበረ። ጦርነት ነበር የተያዘው። በዚህ ጦርነት መካከል ውስጥ አዋጅ ታውጇል፣ ልዩ ድንጋጌም ጸድቋል። ይህ አዋጅ ጦርነቱ ስለተራዘመ አሰልቺ እለ አስጨራሽ ጦርነት በቦታው ስለተካሄደ ህወሓትንም ሆነ የህወሓትን ደጋፊ በአስቸኳይ ደምስሶ ያን አካባቢ ነፃው ማውጣት ይገባል የሚል ድንጋጌ ነበረ። እንግዲህ ይላሉ ለገሰ አስፋው ህዝቡን ከህወሓት ጋር ለመደመር ሳይሆን ህወሀት ግን በህዝቡ መካከል ነበር። ህወሀትም ደጋፊውን በሚበዛበት ቦታ መንግስት አስቸኳይ እርምጃ ወስዶ አካባቢውን በቁጥጥር ስር እንዲያውል የሚል አቅጣጫ ነበር የተያዘው። በሀውዜን ላይ የተደረገው ድብደባና ቀጥሎም አስቀድሞም በሌሎች ከተሞች ላይ ሲደረግ የነበረው ድብደባ ህወሀትን ለማጥፋት የተያዘ መንገድ ነው። ሀውዜንን ስፔሲፊክ አላማ አድርጎ ለመደብደብ የተያዘ እቅድ አልነበረም። ብቻ የህወሀት ታጣቂ ኃይሎች አሉ የተባለበት ቦታ ሁሉ ጦርነት ላይ ነበርንና አስቸኳይ እርምጃ ይወሰድ የሚል መመሪያ ነበር ከበላይም ከርዕሰ ብሔሩ ከዘመቻ መምሪያም የመጣው ሊያጠቃ የሚችል የህወሀት ኃይል በብዛት በሀውዜን ላይ ታይቷል ተብሎ መረጃ ደረሰን። ያ በብዛት የታየ የታጠቀ ኃይል ጥቃት ከማድረሱ በፊት የተፈጸመ ድብደባ ነው የሀውዜን የአውሮፕላን ድብደባ፣ ሲሉ ገልጸዋል። ድብደባውን ግን ከመፈጸማችን በፊት ያ የታጠቀ ኃይል በቦታው እንዳለ ጥናት ተደርጎ ይቅረብልን ብለን ጠይቀን ነበር የሚሉት ሻምበል ለገሰ አስፋው ጥናት ተደርጎ ለጥቃት ዝግጁ የሆነ የህወሓት ታጣቂ ኃይል በቦታው እንዳለ ሪፖርት ተደርጎልኛል ብለዋል። እኔ እንደ በላይ አመራርነቴ በቦታው ያለው ሰላም ህዝብ መሆኑና አለመሆኑን ገበያተኛ መሆኑና አለመሆኑን ገበያተኛ መስሎ እየተንቀሳቀሰ የነበረ ጥቃት ሊያደርስ የሚችል የህወሓት ኃይል መሆኑና አለመሆኑን የታጠቀ ህዝብ መኖርና አለመኖሩን ታጣቂዎች በገበያ ውስጥ ተደባልቆ መኖር አለመኖራቸውን ጥናት ተደርጎ እንዲቀርብልኝ ባዘዝኩት መሰረት አሉ የሚል ጥናት ቀርቦልኝ ነበረ። እርምጃ ከመወሰዱ በፊት እንዲጣራ መመሪያ ተሰጥቶ፣ በዚህ መመሪያ መሰረት በምድርም በአየርም የሚያስፈልገው ማጣራት አድርገው መረጃ ከሰበሰበው በኋላ እንዳሉ አረጋግጠው ሪፖርት አድርገውልኛል። እርምጃው ስለመወሰዱ በማግስቱ በጽሁፍና በቃል ሪፖርት ደርሶኛል ሲሉ ተናግረው ነበረ። ከድብደባ በኋላ ግን የተደረገ ማጣራት ለእኔ የቀረበም የለም፣ እኔም ለበላይ ያቀረብኩት ነገር የለም ብለዋል። እርምጃ ከመወ ሰዱ በፊት ይጣራ የሚል መመሪያ ከመስጠት ሌላ እርምጃ የሚወስደው ክፍል ነው እንጂ የሚያውቀው በእኔ ደረጃ የሚታወቅ ነገር የለም፣ ሲሉ ተናግረዋል። በኋላ በህወሓት ሬዲዮ ነው የሰማ ነው። የህወሓት ሬዲዮ ካቀረበው መረጃ በኋላ እንዲጣራና እንዲቀርብ መመሪያ ሰጥተን ነበረ። የዚህ የተጣራ ውጤት ለእኛም አልቀረበም ለበላይ አካልም በእውነቱ አልቀረበም፣ ሲሉ ሁኔታውን ገልጸውታል። በስድስት አውሮፕላን ለስድስት ሰዓታት ያክል ድብደባ ሲካሄድ ታጣቂዎች እንኳን ቢኖሩ በገበያ ውስጥ ስላሉት ሽማግሌዎችና ንጹሐን ህፃናት እንዴት አታስቡም ነበር ተብለው ሲጠየቁ፣ እኔ ቦታው ምን ይመስል እንደነበረ በሪፖርት ከቀረበልኝ ነገር ሌላ ሄጄ አላየሁትም፣ ቦታውንም አላውቀውም ሲሉ ነው ሻምበል ለገሰ አስፋው የተናገሩት። የተጠናከሩ ውጊያ ላይ የነበርን በመንግስትና በህወሀት፣ ያ ወቅት እጅግ የተካረረ ጦርነት የነበረበት ቦታ ነው። በአስቸኳይና በፍጥነት መደምሰስ አለበት የሚል አካሄድ ነው እየተከተልን የነበር ነው። በየትኛውም ስፍራና በሚጠረጠሩ ቦታዎች ሁሉ በቅኝትም፣ በምድርም፣ በአየርም ህወሀትን እረፍት መንሳት የሚለውን መመሪያ ከዘመቻ መምሪያም ከፕሬዚደንቱም ተሰጥቶናል። ስለዚህ ከአምስት ሺህ በላይ ታጣቂዎች ተከማችተውበታል ተብሎ የታሰበው ቦታ እርምጃ እንዲወሰድበት ነው ትእዛዝ የተላለፈው ብለዋል። በጉሬላ ዋር ወይንም በሽሙቅ ውጊያ ታሪክ ህዝብ ካልደገፈው ህዝብ ካላሳደረው ህዝብ ካላበላው በስተቀር የመኖር እድሉ የመነመነ ነው የሚል አጠቃላይ የሆነ አስተሳሰብ አለ፣ የሚሉት ሻምበል ለገሰ አስፋው ከዚያ በፊት በተደጋጋሚ በትግራይ ክፍለ ሀገር ውስጥ በጣም ብዙ ጦርነቶች ተካሂደዋል፣ እላ አስጨራሽ ጦርነቶች ተካሂደዋል። እነዚህ በተደጋጋሚ በሰራዊቱ ላይ ጉዳት ያደረሱና ለዚህ የማይነጥፍ ድጋፍ በሚሰጡት አካባቢ የማዳከምና ሐራሴ ማድረግ ቀጥተኛ የሆነ የርዕሰ ብሔሩ ወይም የፕሬዝዳንቱ ትእዛዝ ተሰጥቶ ነበርም ሲሉ ተናግረዋል። በአዋጅ ላይ የተጠቀሱ ኃላፊነቶች አሉ። ከመንግስት ጋር የሚታገለውን ህወሀት ባለውን ቡድን ደምሶ ከዛ ወደ ኤርትራ መሻገር የሚል ጥብቅ ትእዛዝ አለ እንጂ ሀውዜንን ስፔሲፊክ እንደብድብ የሚል ዓላማ አልተያዘም ነበረ። ጠላት ያለበት ቦታ ሁሉ አስቸኳይ እርምጃ ይወሰድ የሚል አካሄድ ነበር የነበረው ሲሉ ተናግረዋል። ምን ጥቅም አገኛችሁ በሀውዜን ድብደባ ተብሎ ለተጠየቁት ጥያቄ፣ በውጊያው መንግስትም አልተጠቀመም፣ ማንም አልተጠቀመም ኢትዮጵያን ወደ ኋላ ከመጎተት በስተቀር ብለዋል ሻምበል ለገሰ አስፋው ከጉዳት ከጸጸትና ከሐዘን በስተቀር የሰጠን ጥቅም የለም ሲሉ ገልጸዋል። ጥቅምማ ቢሰጥ ኖሮ መንግስት አሸንፎ ሲያበቃ በተባለው ዓላማ መሰረት መጀመሪያ ትግራይን ጨርሰን ከዚያ ኤርትራ ገብተን ተቋሚ ቡድኖችን አሸንፈን አሁንም በስልጣን ላይ በሆንን ነበር። በተቃራኒው ኢህአዴግ ነው መንግስት ሆኖ እየመራ ያለው። ጉዳቱ የህዝብ ሕይወት እንደ ቅጠል መርገፍና የንብረት መውደብ ነው። የጦርነት ጥቅም አለመኖሩን በደንብ ተገንዝበናል። በከንቱ የህዝብንም የራሳችንንም ሕይወት አንዴ በብሔራዊ ውትድርና፣ አንዴ በዳግም ዘመቻ፣ አንዴ በአባት ጦር፣ አንዴ ከመንግሥት መስሪያ ቤት፣ አንዴ ከትምህርት ቤት ስልሳና ስልሳ አምስት ዓመት ዐይኖቻቸው የማያዩ ጭምር ሴቶች ሳይቀር ተሰልፈው ሲዘምቱ እልቂት ነው የነበረው። ይህ ሁሉ አሳዝኖናል። ምንም አልጠቀመንም። ዛሬ ስመለከተው መሪር ሐዘን ነው፣ ጸጸት ነው የሚሰማኝ ሲሉ ሻምበል ለገሰ አስፋው ተናግረው ተናግሮ ነበር። ከዚሁ ጋር ተያይዞ ፕሬዚደንቱ ያውቁ ነበሩ የሚል ጥያቄ ቀርቦላቸው፣ በመሰረቱ ሲሉ ሻምበል ለገሰ አስፋው ይገልጻሉ። ከፕሬዚዳንት መንግስቱ ኃይለማርያም እውቀት ውጪ እንኳንስ የአውሮፕላን ድብደባ ቀርቶ እንኳንስ የክፍለ ጦር እንቅስቃሴ ቀርቶ አንድ ተራ ብርጌድ እንኳን ከፕሬዚዳንት መንግስቱ ኃይለ ማርያም እውቅና ውጪ ፍቃድ ውጪ አይንቀሳቀስም ብለዋል። እያንዳንዱ ልናደርግ የፈለግነውን ነገር መጀመሪያ የፕሬዚደንቱን ይሁንታ ማግኘት ነበረበት ብለዋል። መሪው የማያውቀው አንድም ነገር የለም ሲሉም ገልጸዋል። አሁን ላይ ካድሬውንም ሰራዊቱንም ህዝቡንም በትነው መሄዳቸው በጣም በጣም በጣም ይገርመኛል። ይህንን ቀድሜ ያለ ማወቄም በጣም ይገርመኛል። አንድ ጠመንጃና አንድ ሕይወት እስኪቀር ድረስ ብለው ተናግረው በዚህ ሁኔታ በትነውን መሄዳቸው በጣም በጣም ይገርመኛል ሲሉ በቀድሞ ፕሬዚዳንት መንግስቱ ኃይለማርያም መገረማቸውን ገልጸው ነበር። ሀውዜን ከተማ ላይ የተደረገው ዘግናኝ ጭፍጨፋ የተከናወነው ደርግ መሆኑ በወቅቱ የነበሩት ባለሥልጣንም ቀደም ብለን ባሰማነው መሠረት ያመኑ ቢሆንም ህወሀት በጭፍጨፋው ላይ እጁ እንዳለበት የሚናገሩ ደግሞ አይጠፉም። በመሆኑም በዚህ ዘግናኝ ጭፍጨፋ የጠራ አመለካከት ሳይያዝ እስካሁን እንደቀጠለ ነው። የቀድሞ የህወሀት ሊቀመንበር ዶክተር አረጋዊ በርሄ የፖለቲካል ስትሪ ኦፍ ደ ትግራይ ፔፕልስ ሊበሬሽን ፍሮንት 1975 ቲል 1991 ሪቮልት አይዲዮሎጂ ኤንድ ሞቢላይዜሽንን ኢትዮጵያ በተሰኘ መጽሐፋቸው እንደ አውሮፓውያን አቆጣጠር በ1983 ትግራይ ውስጥ ይደረግ የነበረው ትግል የኢትዮጵያ አብዮት አንድ አካል መሆን አለመሆን ላይ አለመግባባቶች እንደነበር ያስታውሳሉ። እንደ አባይ ፀሐዬና መለስ ዜናዊ የመሳሰሉ አመራሮች አብሮ ለመስራት የሚያስችል ድርጅት ባለመኖሩ ህወሓት የትግራይ ነጻ መንግስት ለመመስረት በተቀረጸው ማኒፌስቶ መሰረት መታገል እንዳለበት ውሳኔ ይተላለፋል። ከዚህ ጊዜ በኋላ አብዛኛው ታጋይ እነ አቶ መለስ ባስቀመጡት ዓላማ መሰረት ትግሉ ቀጠለ። ሆኖም የህወሓት ሰራዊት ትግራይን ነጻ ማድረግ ከጀመረ በኋላ አቋሙን ቀይሮ ወደ ቀሪው የኢትዮጵያ ክፍል በተለይም ወሎና ጎንደር እንዲዘምት ያዛል። በዚህ ወቅት አብዛኛው እነ አቶ መለስና አባይ ጸሐዬ ባሰረጹት ጥላቻ አዘል ብሔርተኝነት የታነጸ አብዛኛው የህወሓት ሰራዊት በማኒፌስቶ መሰረት የራሳችን የትግራይ መንግስት እናቋቁማለን በሚል ወደ ቀሪው የኢትዮጵያ ክፍል ለመዝመት ፈቃደኛ ሳይሆን ይቀራል። ስለሆነም እነ አቶ መለስ ደርግ እስካልተደመሰሰ ድረስ የትግራይ ህልውና አደጋ ላይ መሆኑን በማሳየት ሠራዊቱን ለማንቀሳቀስ የሚያስችል ስልት መንደፍ የግድ ሆነባቸው። የሀውዜን ጭፍጨፋም ደርግ በትግራይ ላይ የሚፈጥረውን አደጋ በማሳየት ይህን ሰራዊት ለማንቀሳቀስ የተጠነሰሰ የወቅቱ ሴራ መሆኑ ይነገራል ሲሉ ይገልጻሉ። ሌላው የቀድሞ የህወሓት አመራር ገብረመድህን አርአያ ስለ ሀውዜን ጭፍጨፋ የሚናገሩት ደግሞ የሀውዜን ጭፍጨፋ ሚስጢር የሚጀምረው የህወሓት ሰራዊት ከትግራይ ውጭ መዋጋት እንደማይፈልግ አቋሙን በገለጸበት ወቅት ነው። በወቅቱ የህወሓት አቋም ያልተስማማው አስር ሺህ ያህል ሰራዊት ከጦር ሜዳ ፈግፍጎ ወደ ትውልድ ሰፈሩ ተመልሷል። ይህ የሰራዊቱ አቋምም ህወሓትን የመጨረሻ አጣብቂኝ ውስጥ ያስገባ ነበር። በመሆኑም ስብሃት ነጋ፣ መለስ ዜናዊ፣ ገብሩ አስራትና ሌሎቹም ሰራዊቱ ድረስ በመሄድ ለማግባባት ጥረዋል። አልሆን ሲል ከጦር ሜዳ ያፈገፈጉት የሰራዊቱ አባላትም ታድነው እንዲያዙ ተደርገዋል። ቤተሰቦቻቸውም የተመለሱትን የሰራዊቱን አባላት ይዘው እንዲሰጡ ጫና ተደርጎባቸዋል። አብዛኛዎቹም ታስረዋል። ከዚህ ጋር በተያያዘ በርካታ የሰራዊት አባላት ጠፍተው መቅረታቸውን የሚገልጹት አቶ ገብረ መድህን በድሮው የነመለስ አስተሳሰብ አምነው እኛ ትግራይ ነጻ አውጥተናል ብለው በተመለሱ የሰራዊቱ አባላት ላይ ግድያ መፈጸሙንም መስክረዋል። ይህ የህወሓት እርምጃ ግን ሰራዊቱ ወደ ቀሪው ኢትዮጵያ ክፍል እንዲዘምት ለማሳመን በቂ አልነበረም። በመሆኑም ሌላ ስልት መነደፍ ነበረበት፤ ሀውዜንን ማስጨፍጨፍ። አቶ ገብረ መድህን አርአያ እንደሚሉት ህወሀት የትግራይን ከተሞች በማስደብደብ ህዝብን ማንቀሳቀስ የጀመረው በሀውዜን አይደለም። ከሀውዜን ቀደም ብሎም በተንቤን አባአዲና ጭባሃ የተባሉ አካባቢዎች ላይም የህወሀት አመራሮችና ሰራዊቱ ከተሞች ውስጥ እንዳለ በማስመሰል ከተሞቹን በደርግ አስደብድቦ ህዝብን ለማንቀሳቀስ ጥሯል። ሐውዜንን በማስደብደብ ሰራዊቱ ወደ ቀሪው የኢትዮጵያ ክፍል እንዲዘምት ያስችላል የተባለለትን ስልት የቀየሱት አቶ መለስና ስብሃት ነጋ መሆናቸውን ገብረ መድህን አርአያ ምስክርነታቸውን ሰጥተዋል። ለዚህም ሲባል ህወሀት ሐውዜን ውስጥ ትልቅ ሴሚናር እንደሚያካሄድ ማስመሰልና ሚስጥሩም ወደ ደርግ እንዲሾልክ ማድረግ ነበረበት። ህወሓት ስለሚያደርገው ሰሚናርም አሳማኝ መረጃ በወቅቱ የትግራይ ክፍለ ሀገር ገዥ ለነበረው ለገሰ አስፋው እንዲደርስ ያደርጋል። ይህ ሚስጥራ የተባለ መረጃ መቀሌ ለሚገኘው የክፍለ ሀገሩ ገዥ እንዲደርስ የተደረገውም በወቅቱ የወታደሩ ደህንነት የነበረው ኃይሉ በርሄ የተባለ ሰው አማካኝነት መሆኑን ገብረ መድህን ይገልጻሉ። ይህ ጥብቅ የተባለ መረጃም ከለገሰ አስፋው ወደ ማዕከላዊ መንግስቱ ይላካል። አቶ ገብረመድህን እንደሚሉት ህወሀት በለገሰ አስፋው የደረሰው መረጃ ትክክል መሆኑን ለደርግ ለማሳየት ሌሎች መንገዶችንም በመጠቀም ሀውዜን ላይ የደረሰው ጭፍጨፋ አሰቃቂ እንዲሆን በርትቶ ሰርቷል። ከነዚህ መካከል የመጀመሪያው ለአካባቢው ህዝብ ሀውዜን ውስጥ የህወሀት ስብሰባ እንዳለ ውስጥ ውስጡን ማስወራት ነበር። በሁለተኝነት ደግሞ ሴሚናሩ ይካሄድበታል በተባለው ሰሞን የህወሓት ሰራዊት ሀውዜን ውስጥ ሰፊ እንቅስቃሴ እንዲኖረው ማድረግ ነው። ድብደባው ቅዳሜ ሊደረግ አርብ ቀን በታደሰ ወረደ የሚመራ ክፍለ ጦር ሀውዜን ውሎ እንዲመለስም ተደርጓል። ሌላ ክፍለ ጦርም መጥቶ እንዲሁ አድሮ እንዲመለስ ተደርጓል። ከአገር ገዡ ከሕዝቡና ሽርጉዲል ከነበረው የህወሐት ሰራዊት አንጻር ሰሚናር መኖሩን እርግጠኛ የሆነው ደርግም ህወሐትን ለመደምሰስ ዝግጅት አድርጎ መጠባበቅ ጀመረ። ሲዘጋጅ የሰነበተው ደርግም ህወሐት በሌለበት በገበያ ቀን ከተማ ውስጥ የነበረውን ከ2500 በላይ ሕዝብ ጨፍጭፏል። አቶ ገብረ መድህን የሀውዜን ጭፍጨፋ የህወሀት እጅ አለበት ሲሉ ከሚያቀርቡት ማሳመኛ መካከል በወቅቱ ህወሀት ያደረገው ያልተለመደና አነጋጋሪ ቀረጻ አንዱ ነው። እንደ ቀድሞ የህወሀት ታጋይ ከሀውዜን በፊት ህወሀት ህዝቡን ለማንቀሳቀስ ሲልም ያስደበደባቸውም ሆነ ደርግ በራሱ ጥቃት ያደረሰባቸው የትግራይ ከተሞች ላይ ድብደባ ሲደረግ ህወሀት በከተሞች ላይ የሚደርሰውን ጥቃት የመቅረጽ ልምድም ሆነ አቅም አልነበረውም። የሀውዜን ጭፍጨፋ በዘመናዊ ካሜራ ሙሉ በሙሉ በሚባል ሁኔታ ህወሓት እንደቀረጸው የሚጠቅሱት ገብረመድህን ሴራውን ቁልጭ አድርጎ ያሳያል ባይ ናቸው። እንደ ገብረመድህን እና አቶ መለስ ሀውዜንን ለማስጨፍጨፍ እቅድ እንዳወጡ 12 ያህል ታጋዮችን ወደ ሱዳን ልከው ስለ ካሜራ ሥልጠና እንዲወስዱ ተደርጓል። ወደ ሱዳን በመሄድ ሥልጠና አግኝተው ደርግ በከተማዋ ላይ የሚያደርገውን ድብደባ ከቀረጹት 12 ታጋዮች መካከል እያሱ በርሄና ሱራፌል የተባሉ የህወሓት ታጋዮች እንደሚገኙበትም አቶ ገብረመድህን በትውስጥ ይናገራሉ። የእነዚህ ስለ ቀረጻ ሥልጠና የወሰዱ ታጋዮችም ቦታ ቦታቸውን ይዘው የደርግን ጥቃት መጠባበቅ የጀመሩት ድብደባው ከሚደረግበት አንድ ቀን ቀደም ብለው ነው። ደርግ ከተማዋን በበርካታ ሚጎች ሲያወድም ከተለያየ አቅጣጫ የጠባበቁ የነበሩት ታጋዮች ትዕይንቱን በካሜራቸው ሲያነሱ መዋላቸውን አቶ ገብረ መድህን ይገልጻሉ። ይህ ሲቀረጽ የዋለው ፊልምም ወደ ሱዳን ተልኮ ጭፍጨፋው በተደረገበት ቀን ማታ በበርካታ ቴሌቪዥኖች መታየት ችሏል። ደርግ ድብደባውን ባደረገበት ወቅት ምንም አይነት የውጭም ሆነ የአገር ውስጥ ጋዜጠኞች ሀውዜን ውስጥ እንዳልነበር የሚጠቅሱት አቶ ገብረመድህን በውጭ አገር ቴሌቪዥኖች ይተላለፍ የነበረው ህወሓት ሲያስቀረጸው የዋለው ፊልም መሆኑን ይናገራሉ። ህወሓት ለሀውዜኑ ጥቃት ደርግ ብቸኛው ተጠያቂ መሆኑን እየገለጸ ነው። በተቃራኒው የህወሓት አባላት ደግሞ ህወሓትም ደርግ ያደረገውን ጥቃት አቀነባብሯል በሚል ቀዳሚ ተጠያቂ ያደርጉታል። በወቅቱ ጭፍጨፋውን በበላይነት አስፈጽመዋል የተባሉት አቶ ለገሰ አስፋውን ጨምሮ በርካታ የደርግ አባላት በዚህ ተጠያቂነታቸው ተፈርዶባቸዋል። በአንጻሩ ህወሓት በአባላቱም ሆነ በሌሎች ሰዎች ሀውዜንም በተመለከተ የሚቀርብበትን ወቀሳ እውነት አለመሆኑን ለማሳየትም አጣሪ አካል አለመመደቡም ጉዳዩ እስካሁን ግራ እንዳጋባ እንዲቀጥል አድርጎታል። ህወሀት ይህን ክስ የሚያስተባብልበት አሳማኝ መረጃ ማቅረብ ካልቻለ ህዝብ ሊያምን የሚችለው በነ ገብረመድህን ምስክርነት ሊሆን መቻሉ እድሉ የሰፋ ነው። በተቃራኒው የደርግ አባላት ፍርዳቸውን ቢጨርሱ፣ ቢያንስ ግን ህወሀት ከጭፍጨፋው በስተጀርባ መኖር አለመኖሩን የሚያረጋግጥ ማስረጃ ለህዝብ ማቅረብ ነበረበት፣ የሚለው እስካሁን የሚነሳ ሀሳብ ነው። ህዝብም የጠራ አመለካከት እንዲኖረው በማድረግ ግዴታቸውን መወጣት ይችሉ ነበረ ሲሉ የሚገልጹም ብዙሃን ናቸው። በሌላ በኩል የቀድሞ የህወሃት ሊቀመንበራቱ ስብሃት ነጋ የህወሃትን አርባኛ ዓመት ምክንያት በማድረግ ወደ ትግራይ ለተንቀሳቀሱት ጎብኚዎች የደርግ 604ኛ ኮር የተደመሰሰበትን ወታደራዊ ሳይንስ አስመልክቶ በሽሬ ከተማ በተሰናዳ መድረክ ላይ ባደረጉት ገለጻ ደርግ ሐውዜንን የደበደበው በእስራኤል መንግስት መሪነትና አስታጣቂነት መሆኑን ተናግሮ ነበረ። እስራኤል ደርግን ማስታጠቅ ጀምራ ነበር። ደርግም የታጠቀውን ክላስተር ቦምብ ሐውዜን በገበያ ቀን ህዝቡ ላይ አዘነበው። በጥቃቱ ከ2500 በላይ ህዝብ አለቀ ሲሉ ገልጸው ነበር። ይህ ሁሉ የህዝብ እልቂት በእስራኤል አስታጣቂነት የተፈጸመ ነበር ማለታቸው አነጋጋሪ ሆኖ ያለፈ ነገር ነበር። የቀድሞ የህወሓት አመራር አቶ ገብረመድህን አርአያን ጨምሮ በርካታ ድርጅቱን የከዱ አመራሮች ለዓለም አቀፉ ማህበረሰብ የድጋፍ መጠየቂያና የትግራይን ህዝብ ለትግል ማነሳሻ እንዲሆን በህወሓት ሰዎች በከፍተኛ ዝግጅት በዘመናዊ ካሜራ ለተቀረጸው የሀውዜን ጭፍጨፋ ዋነኛው ተጠያቂ የህወሓት አመራሮች እንደሆኑ በተደጋጋሚ ሲከሱ፣ አቦይ ስብሃት ደግሞ እስራኤል ነች ከጀርባ ያለችው ብለው ነበር ለኮሎኔል መንግስቱ ኃይለማርያም ባላቸው ቅርበትና ታማኝነት የሚታወቁት ለገሰ ሀውዜን ላይ ለተፈጸመው እልቂት ህወሀት የትግራይን ህዝብ የደርግ አየር ኃይል ጨረሰ ለሚለው ፕሮፓጋንዳዊ ቅስቀሷ ስማቸው ተለይቶ ተጠቃሽ እንዲሆን ያደረገች ሲሆን በደርግ በኩልም ለ604ኛው ኮር ትግራይ ላይ መሸነፍ ተጠያቂ ተደርጎም የሚጠለጠሉ ናቸው። በዚህ በኩል ህወሀት፣ በዚህ በኩል ደርግ የሚወቅሳቸው። የተከበራችሁ ተከታታዮቻችን ከዛሬ ከ37 ዓመት በፊት በሀውዜን ገበያ ላይ በቦምብ ድብደባ ሕይወታቸውን ያጡትን ንጹሐንን በማሰብ ይህን መሰናዶ አዘጋጅተናል። በፖለቲካና በጦርነት ትርምስ መሃል ሕይወታቸውን ያጡ ኢትዮጵያውያን እጅግ ያሳዝናሉ። በጦርነት መሃል የሞቱ ንጹሐን ናቸውና የንጹሐን አምላክ ነፍሳቸውን ይቀበለው። ሁልጊዜም ፖለቲካና ጦርነትን ተከትሎ ንጹሐን ሰለባ ይሆናሉ። ህወሓት ከጀርባ ኖረም አልኖረም ፍርድ ማግኘት የሚገባቸው ፍርዳቸውን ተቀብለዋል። ሌሎቹም ብዙዎቹ በሕይወት የሉም። ለዛሬ ትውልድ ግን ትልቅ መማሪያ የሚሆን አሳዛኝ ክስተት ነው። የተከበራችሁ የነበር ሚዲያ ተከታታዮች፣ ለዛሬ በይህም ነበር መሰናዷችን ያዘጋጀንላችሁ። የተከታተላችሁትን ይመስል ነበር። በሌላ መሰናዶ እስክንገናኝ ድረስ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።